ሰላም ሰላም የተወደዳችሁ ቤተሰቦቻችን፣ እንደምን ሰነበታችሁ? እግዚአብሔር ይመስገን ብዙ ነገሮች ቢኖሩም እኛ ጋ ያው ሰላምን ማለቱ ስለሚሻል እግዚአብሔር የተመሰገነ ነው። ሰላምን እና በእርግጥ ነገሮች እየከበዱ ነው ያሉት፣ እለት በእለት እየጨመሩ ነው ያሉት። ምንም ይቀንሳል ብለን እያሰብን ነበረ። እኔ የምችለውን ነገር ሁሉ እያደረኩኝ ነበር ግን ደግሞ እንዳሰብኩት እየሆነልኝ ያለ አንዳችም ነገር የለም። በእርግጥ እነሱ ከሚጎዱት በላይ እኔ እየተጎዱ አይደለሁም። ግን ደግሞ ዛሬ ማለት የምፈልገው አንድ ነገር ቢኖር የሳሚ ሁኔታ እለት በእለት በቃ ማለቴ የተፈጠረውን ችግር አትፍቶ ወደ ቀድሞ ሰላሙ ወይንም ደግሞ ችግሩ የሚፈታበትን መንገድ ከማፈለግ ይልቅ እንግዲህ ው በችግር ላይ ችግር እየተፈጠረ በብስጭት ላይ ብስጭት፣ ያልሆኑ ነገሮች ለእይታ ራሱ የሚከብዱ ነገሮች ሲሰሙ የሚከብዱ የሚዘገንኑ ነገሮች፣ እንግዲህ እኛም እናንተም እያያችሁ ነው። ቲኒሳሚ አሁን ላይ ልክ አይደለም፣ ልክ አይደለም። እውነት ለመናገር ልክ አይደለም። እየሄደበት ያለው መስመር፣ እያደረገው ያለው ነገር በጣም ከባድ ነው፣ ከባድ ነው እና አዎ ማለት አሁን እሱ በመጀመሪያ እንዴት ናችሁ? ደህና ናችሁ? የቤተሰብ ያው ስለምናስጨንቃችሁ በዚህ ጉዳይ በተለይ እኔ ማለት እኔ እንጃ ብቻ ምንም ነገር ማለት አልፈልግም። እንዲህ እንዲህ ማውራት አልፈልግም። ሲጀመር እሱ ጤነኛ አይደለም አሁን ላይ። አሁን ሰው የሰው ልጅ ጤነኛ የሆነ ሰው ማለት እንደዚህ አይነት ነገር እኮ ሊፈጠር ይችላል። የሆነ ታሪክ የሆነ ነገር ልታረግ ትችላለህ። የሆነ ስተህል ልሰራ ይችላለ ግን መልሰ አሁንም ያን ስተት በሰራው ስተት ላይ መልሰ ሌላ ስተት አሰራ ገብቷላ? እንዴ! ምንድን ነው የእነሱ የወለዱት ልጅ ምን ከሌላው ልጅ ይለያል? እን እንዴ በጣም እሱ እኮ አሁን እዚህ እንኳን ማለት አይደለም እዛ ተደብቆ ለወለደው ልጅ ይቅርና እዚህ እንኳን በክብር ለወለደው ልጅ ራሱ እንደዚህ አላደረገም። እንደዚህ አልሆነ። እየሆነ ያለው ጭራሽ በቃ የሆነ ማለት አትወልድም ተብሎ ወይም ደግሞ የሆነ ነገር ተብሎ በሆነ ተአምር ያገኘው አይነት ነገር እኮ ነው የመሰለው። አንድ ሁለት ደግሞ ቤተሰብ። እኔ አሁን ማለት አንድ ሰው እንዴት ኮስተር አይለም? አንተ ብቶ እንደስ ታደርጋለህ? እንዲ አሁን እኮ በጣም ደሜ እያፈላኛለሁ። ምን ያስገለፍጠዋል? እሷ እሺ የራሷ ስሜት ሊኖራት ይችላል፣ የራሷ አመለካከት፣ እንደ ሁሉም ሰው አንድ አይነት አይደለም አይደል? በፈለገችው አይምሮ የፈለገችውን ነገር ማሰብ ትችላለች። እሱ እንዴት ነው በየቀኑስ? ምን ያስኬደዋል እዛ ያ ነው ዋናው ችግር። አሁን እዛ መሄድ ነው ትልቅ ችግር፣ ራሱንም እያቀለለ ያለው አሁንም ልክ አይደለም የምንልበት ይሄ ጤነኛ ነው ብለህ የምታስበው በጣም ከባድ ነው። እንደ አንድ ሰው እኮ በቃ ልጅ እኮ እንዴ በሶስት ወር ራሱ ማያዩ እናቀል እኮ አባቶች እኮ አሉ። በሶስት ወር በሁለት ወር እንኳን አያገኙም ልጆቻቸው። ያ ማለት ምንድ ነው አያገኙም ማለት ሳይሆን ቢያንስ እኛ እኮ እኔ ተቀብዬ ተስማምቼ አሁን የተፈጠረውን ነገር አይምሮዬ በቃ ተቀብሉ በቃ ምንም ችግር የለም ብሎ አምኖ እንኳን ለመቀበል ያልተቀበለበት ሰዓት ነው በዛ ሰ በየቀኑ እዛ ምን ያስኬደዋል? አብዶ ካልሆነ በስተቀር ወይም ሆነ ነገር አድርጋው ካልሆነ በስተቀር ማለት ነው። እንዲ በየቀኑ እዛ ምን ያስኬደዋል? እስቲ እናንተ እንኳን ፈረዱ። ቤተሰብ እዛ ሄዶ እሷ ምንም ነገር ታርግ፣ ሰው በቃ ቆፍጠን ብሎ እሷ ለምታደርገውን ነገር ምን ያህል ለጠልጠዋል እንዴ ይስቃል። እየተዳፈረች ያለችው እና በእሱ ሁኔታ በሚያደርገው የፊቱ ላይ የምታየውን ነገር ኮስተር አላልባትም፣ ወይም ደግሞ የሆነ ለምትናገራቸው ነገሮች በቂ ምላሽ አልሰጣትም። ገባክ አይደለም? ስለዚህ ቤተሰብ እኔ አሁን ከዚህ በኋላ ምን እንጃ። በጣም ማለት ምናልባት አይኔ እያየ የሆነ ነገር ተፈጥሮ ሌላ ችግር ውስጥ ከምንገባው ውሳኔ መወሰን እዚህ ጋ የትላንትኛው ቪዲዮ የምር እኔ ባላ በጣም ደስተኛ ነበር። እኔ እንጃ ማለት አንድ ሰው በዚህ መንገድ እኔ እንጃ ደግሞ የምነግራችሁ ነገር አለ። ማለት እኔ ለራሴ የደረሰኝና የተላከልኝ ነገር አለ። እዛ ጎረቤታቸው ማለት ነው። እሷ ትጮኋለች እሷ እሷ ታብደው እብደቷ። ከዛ በኋላ እሷ ስሬን ዋሉ ይወጣል ይገባል። ይህ እኔ አሁን ቁጭ ብዬ ሳወራችሁ ወይም የሆነ ተረጋግቼ ሳወራችሁ ማለት ነው በጣም ነገሮች ላለማካብድ ፈልጌ ነው። በቃ ይሄ ያለ አይደለ በጣም አካብጄ ወይም ደግሞ እዚህ ጋ ያዙ ሊቀቁኝ ማለት አልፈልግም። ለምን እስቲ ያስፈልግ? በቃ እርምጃ ማድረግ መውሰድ ያለብኝን ማድረግ ያለብኝ ነገር ቀጥታ ማድረግ እፈልጋለሁ ማለት ነው። በቃ ውሳኔ መወሰንና የሆነ ነገር ማድረግ ነው ያለብኝ። እሷ ይቅርታ ጠይቃ ይቅርታ ለመጠየቅ አይታችኋታል? ይቅርታ በቃ ጠፋት ነገር፣ እንደው ይቅርታም እንኳ አስብልም። ሁለታቸውም ይሄ ድፍረትና ብልግና ነው። ይቅርታ መደረግ እኔ በዚህ ልክ ይሄ የሰው ልጅ ላያችሁ ላይ ቺታ አድርጎ ከዛ ይቅርታ ተደራርጋችሁ መኖር ማለት ብለን ይከባሉ ለመናገር ማለት እኔ እንጃ፣ ልጅስ ባይፈጠር እሱ እኮ ሄደዋል ማለት ነው። በቃ ሌላ ቦታ ሄደዋል፣ ገብቷቸው ከትዳሩ ውጭ ሌላ ቦታ ሄደዋል። ስለዚህ እንደዛ አይነሱ አብራችሁ መኖር በተለይ እንደው ካልሰማችሁ፣ እስክትሰሙ ድረስ የሆነ ጊዜ የሆነ ነገር እኮ ያጋልጠዋል። ያ ሰው ግን እስክትሰሙ ድረስ ምናልባት ትኖሩ ይሆናል። ከሰማችሁት በኋላ ግን ያ ሰው ለእናንተ ሰው አይደለም የሚሆነው ማለት ነው። አሁን ደግሞ ሁለታቸውም እሷ በጣም እኔ ይህንን ቪዲዮ ታዩ ይሆናል አንቺ ምናልባት ማለት ነው ሰርኬተ ብዬ ጓደኛ ብዬ አልጥራሽም፣ ከዚህ በኋላ በጣም ባለጌና በጣም ወራዳ ሴት ነሽ። ምክንያቱም ሴት ልጅ በዚህ ልቅ ሲጀመር ወጥታ አንድ ወንድ በረት ዳር ራሱ ባይሆን እሱ ፍላጎት ከሌለው እሱ ራሱ የሆነ ለዛ ሴት የሆነ ፍላጎት ከሌለው በዚህ መንገድ እንደዚህ አይደረግም። ሲጀመርም ራሱ ማለት ነው። ከዛ ደግሞ ካሜራ ስላለ ነው። በነገራችን ለቤተሰብ የምነግራችሁ ሁለታቸውም እዛ ጋር ሲያስመስሉ የነበረው ካሜራ ስላለ ነው እንጂ ከካሜራ ጀርባ ከባድ ነገር ተፈጥሯል ማለት ነው። ምክንያቱም እኔ ዮናስ ይህንን ነገር ሳውር እኔ አሁን ምን መሰለህ፣ ራሱ በራሱ ፍቃድ ነው አደባባይ ያወጣው፣ ገብቷል። ራሱ በራሱ እስካወጣው ድረስ ደግሞ ቡድን ዝቅዝቅ አድርጌ ነው ማውጣለት ማለት ነው። ለእሱ ክብር ሊኖረኝ አይችልም። ለእሱ የምደብቅለት ለእሱ የምሸፍንለት ነገር አይኖርም ማለት ነው። ገባካ። ስለዚህ እራሳቸው እዛ ጋር ካሜራ ስለታየ ካሜራ ላይ ስለሆነ ነው ሲስቅና የሆነ እንደ ምንም ነገር በቃ እንደማቅ ምናምን የሆነው ማለት ነው። ግን እኔ ከካሜራ ጀርባ እዛው እኔን ስለማሳዝናት እርጉዞኝ ስላየችኝ ሁሉም ነገር ስለምታቅ እያንዳንዱ መረጃ እልካልኛለች ማለት ነው። የራሳቸው እዛ ጉዳቸው ያየች ነው ጎረቤት። ስለዚህ ተልኮልኛል። ስለዚህ የሰማሁት ነገር የተላከልኝ ነገር እውነት አድርጎታል ወይስ አላደረገኸው? ጠርተኸዋል፣ ይመጣል መናገር አለበት። ካሜራ ጀርባ ምን እየተፈጠረ እንደነበረ በዛ ጎረቤት እሷ ብቻ ሰቶ ብሶ ሰምተዋል። ግን እንደው አላለ ለእኔ በጣም ስለምታቀኝ ረዥም ሰዓት ስለምታቀኛች ሴትዩ ይላካችን መረጃ ስላለ አሁን ይመጣል። ያደረጋትን ጉዱ ይናገራል። ከዛ በኋላ የማደርገውን ነገር አደርጋለሁ። ድረስ አያስኬድም፣ ገብቶናል። ስለዚህ ያለውን እውነት ማውጣት አለበት። ምን ራሱ እያሰበ እንደሆነ ሚገራ ነው

ልናወራ እኮ ነው የጠራንክ። አንተን አስር ጊዜ እየደወለን ምን እኮ እንደዚህ ፊትህን አዙረ ሰላም እያልከኝ ምን ነገር። ጊዜ እዚህ ሲመጣ ለማውራትም ጊዜ የለውም፣ እዛ ግን እንደፈለገ ለመሆን የሆነ ሻወር ለመውሰድ ምናምን

አንድ ቀን ይገባል። አሁን መጨረሻ ነው። አብዶ አይዘህ የተደፈረ በማ ነገር አለ። በቃ ምንም፣ በቃ እኔ ሀገር አገር እንኳን ይመሰክርልህ። አንድ ቀን ሁላችሁም ትረዱኝ ይሆናል። ምንም አንረዳህም። የሰው ልጅ ስህተት ይሳሳታል ነገር ትረዱኝ ይሆናል። የሰው ልጅ ማንም ሰው ልጅ የሚባል ነገር አለ። አንቺ ልጅ ወለጂና ከዛ በኋላ የማንም ይሁን ከማንም ወለጂው ልጅሽ ልጅሽ ተባታል። እኔ ደሞ የአንዳንዱን መስዋዕትነት እየከፈልኩ ያለው ለልጆች ነው አይደል። እኔ ዝም ብዬ ቢሆን ኖሮ እዛ ብቻ መሆን ሚፈልግ ኖሮ እዚህ አልመጣም ነበር

ሰው እንደ ትልቅ ሰው ቁጭ ብለህ ለአውራ በክብር ሲባል እንትን አይደል ለልጄ ትላለህ። ሰው ስለሆንኩኝ ነው ስጠሩኝ ያኮሪያቸው ይመጣ እንጂ፣ ስንት ነገር አለብኝ ስንት ጣጣ ስንት ችግር አለብኝ። ገብቶሃል? እዚህ ጋር ሌላ የምትናገሪ ከሆነ ተናገሪና ሩጣን ሰላም ይዛ ስትሄድ ነው። አዎ ሰላም የምታገኘው? አይ የትም ሰላም አላገኝም፣ እዛም አላገኝም። እዚህ መቀመጥ እኮ አልቻልኩም፣ ጭራሽ እዛ ስት አንተ ብቻ ነው እንደ ልጅ ወለድከው፣ አይደለም ነው ያለው። በየሰዓቱ ምን ያስኬድሀል? ቆይ በስነ ስርዓት አስቀምጣችሁ ለመስደብ በጣም ከወረድክ፣ ምንም ነገር ልጅ አለው በጣም ከምድር እንደዚህ የማይታየው ልጅ አለው። አይደለም የሰው ልጅ ብቻ ነው ልጅ ያለህ በዚህ ምድር ላይ ግን በየቀኑ ምን የሰው ልጅ እኮ አንተ እኮ እኔ እንደው ይቅርታህን እንኳን ልቀበል አልቀበል እያልኩኝ ከራሴ ጋር ስማ፣ ቪዲዮ ለቀካሁ ቪዲዮ ላይ ማለት ነው። ስታስመስሉ ነበር ሁለታችሁ። ሲጀምር እሷ ካሜራ ደቅና ይሁን፣ ካሜራ ደቅና ይሁን፣ ካሜራ ተጨናንቄ ለራሴ ምንድን ነው የሚደብር አይነት ስሜት እየተሰማኝ ተነስቼ ወጣሁ እንጂ እጥጋ ነስስከሽ ናይስ ቪዲዮ ሳታይ ነው የምታወራው። ምን ምን ምን ሙሉ ቪዲዮውን ሙሉ ቪዲዮውን የምታረገውና የምትሰራውን ስራ አንድ ሁለት ምናምን ስቅ ያለው ምንድነው እሱ እያደረገች ያለች የሚለው ማለት ነው ከዛ ውጪ ጥያ ወጣ እዛ ቪዲዮ ላይ እንዳይ ልሽው ማለት ነው። ካሜራ ማኑ ከሄደ በኋላ ምን ነበር ያደረ ምንድን ነው ያፈጥራችሁ ምን እንደሚወጣ ሰው ወተህ ተመልሰ ገብት ገባ ካሉ ምን ልትፈልግ ገባ? ልጅቷን አይተሃት አል መጀመሪያ ልጅን የምትላት ልጅ ማለት ነው አይተሃት ወጥሃል ተመልሰ ካሜራ ማኑ ከሄደ በኋላ ተመልሰ መግባት ምንድን ነው? ከዛ በኋላ ምን ከግማሽ ሰዓት ከአንድ ሰዓት በላይ ነው ቆይሁ

ግን ካሜራማኑ ከሄደ በኋላ አንተ ተመልሰ እንደሄደ ሆነ። መጀመሪያ ወጣ ከሄድክ አሉ ወጣሁ። በቃ እኔ ተመልሰ ገብቼ በቃ አንተ ካልተመለስክ የሚያቃጥርሽ እዛ የሚያቃጥርልሽ ሰው የሚጽፍልሽ እዛው እልቅ ብታስቀጂ ይሻላል ብለህ ማለት ነው። ምክንያቱም ሌላ ሌላ ነገር ነው የሚፈጥርብሽ